ስንት ዓመት የምታውቂውን? ሳሚን እንኳን አባቱን፣ አውቀዋለሁ የሆነ ቀን አውርቼዋለሁ። ስንት ዓመት የምታውቂው? ስድስት ወር ላይ ስድስት ወር አላወራውትም። ወንድ ልስ ሲወድሽ ቤቱ ድረስ ነው ይዞሽ ሚሄደው። ይሄ መልስ ነው፣ መልስ ነው ይሄ። እኔ ስቲ ማይ የሚል ፍቅረኛ የለኝም። እቺ የሚለኝለ የሚለኝለ ትንገር ሰርጀሪ ደውል አላወራችው ሰው ይደብረሃል ስትለው፣ በጣም ነው የሚደብረኝ ነው ያላት። በጣም ነው የሚደብረኝ የስራው ባህሪ ነው ያው። መነጃጀስ አለብን ስላለች፣ ምን ይበል? ምንም ሌላ አይችልም። ፈልጌ ከሆነ የሰጠሁት ወንድሞቼ ምን ብለው ነው የሚቀበሉልኝ ረ ባትፈልጊስ አማየ ይመልሳል እንዴ? ገንዘቡ ደፋ ሄለን ቢኮ ስታስተዋወቅች ተዋወቂ ባይዘዌ እዚህ ጋር ስናስተዋወቃችሁ ጋይስ፣ ሴቶችም ወንዶችም ዛሬም ነገም ልንመጡ ትችላላችሁ። እኔ ሳስተዋወቃችሁ ተዋወቁን ያልኩ እንጂ ገንዘብ ስጡ አላልኩም። እምስሽን ከፍተሽ ተፈንገሪ ያላልኩሽም። ጥሩ ነገር ብታገኝ ጥሩ ነገር የሚቀመጠው እጥብጥብ ተደርጎ ብፎ ውስጥ ነው የሚቀመጠው ከመቼው ከአንዳንድ አንድ በርግደሽ ማሜ ባታስተዋወቀኝ ብት ዳስና ማ ቢዝነስ የአንቺ ችግር ነው። ያን ሄሉቪ ስታስተዋውቅሽ እኮ አሪፍ ልጅ ነው አካባቢውን አሳዩን ያለችሽ እንጂ ገንዘብ ስጭ እኮ አላች። ሰው ያር የስብጥናሽ ጥግ በኪሎ ሜትር እንኳን ተነርቶ አያልቅም። ስብጥናሽ በኪሎ ሜትር ትተነው ደግሞ እንደው በፕራይቬት ጀት እንኳን ብነ መቶ ኪሎ ዘገጤ መሆንሽን የምነግርሽ የአራት ሰው ዕዳ ከፍለሽ አምስተኛው የራስሽ ተበልቶብሽ ትሄጃለሽ። አንቺም ደግሞ ለእኔ አራዳ ላይ ትኛለሽ። ፔን ያልሰጥምን ምን እዳ እዚህ ጋ አለብኝ? ክፈይ ክፈል አባቴ አባቴ የምትለው አላት እበት አባትሽን አባትሽን የካልሽ ሰትዩ እኔ አባቴ ብዬ ወንድ ልጅ ጠርቼ ማላቅ ክርስቶስንም ማሬ ብዬ ለምጠራው ማሬ የደረሰበት አልደረስ እኔ ራሴ እንደው የፍቅሩ ነገር ስለሆነ ማን ላይ ጣንድ ጣንድ እናደርጋለን? አባታችሁን እየካዳችሁ ስድስት ወንድ በመጣ ቁጥር አባቴን ነው የሚመስለኝ እያላችሁ የምጠሩ ሰው እንጀራ አባትሽ እኔ የመሰለሽ ትክክለኛው ትክክለኛ አባትሽ እኔ የመሰለሽ አባቴ የምትለው ነገር አለ። የኛውንም ይዞባት አባቴ የሄደውንም አባቴ ሲያስተዳራት የነበረውንም አባቴ ጥርሱን እየወለቀ ኩባያ ስታስቀምጥለት ደግሞ ነበር አንድ አረብ ሊሞት 8 ዓመቱ የደረሰ አቶጣም ከቅድመ አያት ከቅድማያት ከአያት ከግራምፓ አቶጣ ወጣት እንኳን ያማህም ተደናግሮት ነው፣ ለአገሩ አዲስ ስለሆነ። ወንድ ልጅ ሲደናገረው ይደክልሻል፣ ምናገባው። ከዛ እንደ ሸንኮራ ነው ተፍቶ ይጣለሽ። ጽድት ያለ ሴትም አይደለሽ የተባለሽ፣ እከካም ቆሻሻ፣ ተነስትሽ የማትታጠቢ እድፋ አልጋ ስር በልተሽ አልጋ ስር ተሳድበሽ አልጋ ስር ላይ ቁጭ ብለሽ አልጋ ስር ላይ ተደክለሽበት አደባባይ ላይ ወጥተሽ ሰድበሽን ጠጠሽበት ተፍተሽበት ቦሚት አርገሽ ኤቭሪቲንግ እንደ ብሎ ይቻላል። ማሜ ጋ እንዴት ነው ልትወዳደር የቻልሽው? አይ ስዌር፣ እንዴት ነው እኔ ጋ ራስሽን ኮምፔር ልታረ ደረጃ ነው። ወቄ ደግሞ እኮ ራሷን ንጹህ አድርጋ እኮ የማዳም ቅመሞች ገንዘባችሁን አትስጡ ብለናል። ብላኮ ደግሞ ራሷን እኮ ቅዱስ ቅዱስ ወረባው ይሩ ከምር ያለው የድንቁርና ጥግ ና ያየንብሽ። ምን የተማርሽው ተማርሱ ምን እኔ ማሜ ኮ ተምር ያለው አላልኩም። ተምር ያለው እንግሊዘኛ ችላለሁ የቦሌ ልጅ ነኝ እኔ እንደዚህ ነኝ አላልኩም። በማንነት የመጣውትኔ መጣውት ባደግኩበት ቋንቋ ነው የመጣውትኔ ባደግኩበት ቋንቋ ወንድ ልጠብስ ልሻፍድ ፍለርት ላረግ እንደዚህ ነው። በዚህ ወጡ ምናምን ልቅቅ ቡርቅቅቅቅ ያለ ነገር የለኝም። እያንዳንዷ እንቅስቃሴ በሊሚት ነው፣ አውቀዋለሁ። ባውንደር ያለኝ ማን አባቱ ነው ተነስተሽ ዳንሽ ተቀመጭ የሚለኝ? እንዲህ ብዬ ነው ምሰጠው ሰፍራ ሳላይታችኋል እስ እስቲ ወደዚህ በላንተ ደግሞ እንዲህ ብዬ ነው ለአረቡ የሰጠሁት። እንዲህ ብዬ ነው ጀዝባ ፖዚሽን ዶጎጊ እንዴት እንደሚሰጥ እንኳን አደባባይ ላይ ወጠሽ አሳይተሽ ሞተሻል። ለአረቡ እኔ መንግስት ነኝ። ያንን ቪዲዮ እንዲህ ብላ ሰው ልጅ እኮ ሲከረበት እንኳን ያምራል። እንዲህ ብዬ ነው የሰጠሁት። ቆሻሻ እንዳትመሰጡ ደግሞ እናንተ ባለጌዎች ወንዶች አላችሁ፣ እንዳትመሰጡ አይሴ። በዛ ቦጀዴ ተጠቅልሎ ይሄ ላይክ ስንወልድ የሚሰጠን ስጋጃ የሀገር ቤት ስጋጃ የሚመስል ፖፖ ለብሰሽ ሄደሽ የሰው ክርስትናና የሰው ዌዲንግ ሻወር ላይ ፖፖ አድርጎ ይሄዳል እንዴ? ሰው አቦ፣ ጀሪ እኮ ነው። ጠቅልለሽ ቂት እኮ ትልቅ እንዲሆን እኮ ነው። አቤት ቤት ማሚ፣ የቂት ትልቅነት ሳይሆን ሸፏ ብቻ በቂ አይስወር እንዲህ ነው። እኔ ማሜ እኮ እንዲህ ነው የምሰጠው እንዲህ ነው የምሰጠው እያልኩ አልወጣሁም አደባባይ ላይ። እንዲህ ነው ለዓረቡ የምሰጠው እኔ መንግስት ነኝ ዱባይ ላይ አላልኩም እኔ ማሜ አላልኩም። ጠይቂ። ማማዬ ነው የምልህ። ማማዬ ፍቅር ለሰጣት ፍቅር ናት። አታስታውሽኝ ማማዬ ፍቅር ብለህ ሰጣት ፍቅር ናት። የትኛውን ዶጊ ስታይል ነይ ያስሾፍሽን የትኛውን ፖዚሽን ነው ያየነው ከአንቺ አክታ ወንድ ልጅ አይደለም ሴት ልጅ አይቶ ይጠላሻል የትኛውን ወንድ ለማሻፈድ እነዚህ ድራፍት እየጠጡ የሚደበሩ ብሽን ሪኩዌስት ልቀው እነሱም ራሱ ከአንቺ ላይ ጊዜያቸውን ገለው ስደብሬያቸው ወተው ነው የሚሄዱት ስልሳ ዘጠኝ ደስ ይላል ኧረ እሷም ለስልሳ ዘጠኝም አትሆንም በእናት ስልሳ ዘጠኝ ም እኮ ስትመሰጥ ነው አባቴ ስልሳ ዘጠኝ ም እኮ ሙሉ ሲኖር ነው በዚህ ጥርስ ደግሞ ግጣ ትቁረጠው። እንደ ወይኔ ብልግና ግና በዚህ ጥርሷ መጥረቢያ ጥርስ መጥረቢያ ጥርስ ስልሳ ዘጠኝም እኮ ሙዱ ሲኖር ነው። አባ ስልሳ ዘጠኝም እኮ ኤክስፕሪያንስ ያስፈልገዋል። ዝም ብሎ ነው እንዴ? ቀልድ ነው። ብዙ ጊዜ አልጋ ላይ ለመተኛት አልጋ ላይ መተኛት እኮ ክብር አለው። ክብር አለው ከወንድ ልጅ ጋር ባይዘወይ ስርተኝ ክብር ያለው ነገር እንደዛ የለም። የምተኛበትን ማወቅ አለብህ። ለማን እንደምታደርግ ማወቅ አለብህ። ክብር ያለው ነገር ነው። ባይዘወይ ይህ ነገር ፓርት ኦፍ ላይፍ እኮ ነው። አንዱ ምን ቢግ ዲል ነው እንደ ጋይስ ወጣ በአደባባይ ላይ እኔ ምሰጠው ለአረቡ እንደዚህ ነው፣ ለንትና እንደዚህ ነው። አቤት አቤት፣ ስነ ስርዐቱ እኔስ! አቤት አቤት፣ አቤት አቤት

አንቺን እያዙ ነው አካውንታቸውን እያሳደጉ ያሉት ነገረችሽ። ቅድም ጂጂ እያ በፖዘቲቭ ነው ባይዘ ያወራችው፣ ግን ነገረችሽ። እኔ ሰው ቤት እጂ ለደቂቃ ትንሽ ነው ምቆየው። ያሁን በጣም ወደው ወይ ከሄሉ ነው ወይ ከአንዱ ሰው ጋር ነው ቁጭ ብያ፣ አልንዘባዘብም። ቤቴን ነው እኔ ቁጭም ብለው። አይዞርም እኮ እንትን እኮ አይዞርም። የሚታወቅ ሰው በየአካባቢው አይዞርም። አንቺነሽ ምታስነጫቸው ሀቡና ላየሻት ኖሩ ኦኬ አንድ ከኑሮ አንዴ ከዱባይ አላት ሰርጀሪ፣ ሁለት ሰርቫንት ነው ያላት። ከአሜሪካ ደግሞ ፈልጊ ትቼያለሽ፣ አድርጊ እየነገርኩሽ። ከዛስ ሲነገርሽ ቤትሽ ቁጭ በይ። እኔ የትም አልሄድም። ከመሰለኝ ሰው ዝም ብዬሽ ትንሽ ሰዓት ልጫወት እችላለሁ እንጂ

ቤቱን እስቲ ባርኩት፣ እንዳይዘጋ ቲክታክ ትላለች። እኔ እኮ ምን አይነት ሳይኮሎጂ ነው ግን ያጠናቸው? አላጠናችም፣ እንዳጠናች አድርገን ያዝላል። ቲክታኩ እንዳይዘጋም ትንሽ ጠብጠብ እያረጋችሁ ያዋ እንትኑ ማላደ ትላለች ማለት ነው። ቲክታክ ዩኒቨርሲቲ ነር ጊፍት ዘግቶ ያውቃል እንዴ ደግሞ ቲክታክ፣ ቲክታክ የሆነ ነገር ታየው ታየው ማሜ ትናገረኛለች፣ አትናገሪ። ብዙ አትሄድብሽም፣ አጠላሽም። ግን ትንሽ ዝም ብላ አትላለች። ጠንከር ጠንከር በይ ብለሽ እንደ መከርሻት በሲኒው አየሁት። ዝም ብዬ ቀልቤ ነገረኝ፣ ይሄ ስፕሬድ ነው። ነገርኩሽ፣ አሁንም ንገሪልኝ። በዛም ይሄ ስፕሬድ ነው፣ እንደዚህ ብላ ነው የነገረቻት። እስኪ ንገሪኝ፣ አየችልኝ። ማሜት ትሄድብኛለች፣ አትሄድብኝ ላይክ ብዙ ይሄዳል። እኔ እኮ የሚገርምሽ እወዳታለሁ፣ ግን በቃ ሰውን ያቀያየመኝ ምናምን እንደዚህ በቃ አሁንማ ገብቼበታለሁ፣ አልፈታም። በዚህ ጥሩሩሩ ብለሽ አነበብሽላት። ይሄን ነው የምነግርሽ፣ ማሚ ቱ ውሸታም ናት በይ። ራሄልዬ ቴንክ ዩ ሶ ማች። እስፕሪ ነው ወይ? እንግዲህ ምንም ልናደርገው አንችልም። ተመሳሳይ ካምፓኒ ይላል። አይተን መስማት እንችላለን። ማንበብ ማንበብ እችላለሁ። ልሻለሁ ራሄልዬ እና ይነግረኛል። ይሄ ጥንቁልና ሳይሆን የየራሳችን ስፕሬት አለን። ዞሆኑ የማንበብ በቃ የማንበብ የነገርኩሽ ነገር ውሸት እውነት እንደሆነም ትነግርኛለች። እንደዛ ከሆነ እኔም ያው በስራሽ እንዳልገባ እንጂ እኔም በዚሁ መቀጠል አለብኝ። የስራው ባህሪ ነው። አዎ የእኔ ፍቅር ገልብጠሽ መጣሽ እንዴ? አዋላለቴ። በስራሽ እንዳልገባ እንጂ አንብቤዋለሁ። ሸራርጉላት እንደ ራሄል ራሄል ነው የምትባላው የኔ ማር ወዲያው ወጣ ሄደች፣ ደነገጠች። የነገርኳት ነገር አስደንግጧታል። ሁሌ ልባችሁ ንጹህ የሆናችሁ ሰዎች ይክንሴል ሰዎች ምን እንደሚያስቡ ጋይስ፣ ይሄ ጥንቁልና አይደለም ስፕሪ ነው። ላይክ ትናበብ ያለ ዝም ብለሽ አንድ ሰው የኔ ቆንጆ፣ የኔ ማር፣ የኔ ውድ ምናምን ሲለኝ አልውድም። ይህ ክንትያል የሚነግረኝ ነገር አለ ለራሴ

የመጣችሁ እዚህ ጋር የሆነን አይሆንም እያለች ነው የምትራመደው። እች ሰትዩ ራሄል፣ ዬ የነገርኩሽ ነገር ትክክል ከሆነ አዎ በይ። ሸራርሁላት ለራሄል መቼ ትክክል ነገር ነው የምታወሪው። እኛም እንግዲህ እናምናለን። የእኔ ማር እኔ ለ ቤትሽ። እስኪ እችን ነገር እችን ነገር እንደው እንዳት ክጅኝ ራሄል፣ እያደራሽን እንደው ትክክል ከሆንኩም እኔም ለሰዎች ልጀምር። ዝች ቁጭ እያልኩኝ አቤት ቦይ ፍሬ